ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ዛሬ እንግዲህ በጣም በሚገርመኝ ሁሌ ይገርመኛል፣ ሁሌ ማለት ነው እና ዛሬም እንደዚህ በገረመኝ ቪዲዮ ነው የመጣሁት ማለት ነው። የሚገርማችሁ ብዙ ጊዜ ስለ ሶሻል ሚዲያ ላይ የሆነ ሳሚ የሚባል ልጅ ካወቃችሁት ሳሙኤል ማስረሻ ነበረና ሁሌ ምክሩ ሴቶችን በመምከር ላይ ነበር የሚያሳልፈው። አሁን የት እንደሄደ አላውቅም እንጂ ማለት ነው እና እኔ አሁን አሁን ብዙ ሴቶች የነቁ ነው የሚመስለኝ። ዛሬም የሚበሉ ሴቶች እንዳሉ አላውቅም ነው ማለት ነው እና፣ ግን በሐቢባ ፕሮግራም ላይ የምንሰማው መሰላቸው። አንዱ እህታችን ምናለች ወታደር ነው አለች፣ ያወቅኩት በሶሻል ሚዲያ ነው፣ በፌስቡክ ምናምን። ከዛ ይተዋወቃሉ ምናምን፣ ብዙ ነገር ያወራሉ፣ ስለ ትዳር ያወሩና በቃ ብር ላኪልኝ ሲላት ትልክለት አለች። ሁለት መቶ ሃምሳ ሺህ ብር ትልክለታለች። ቦታ ልግዛ በቃ ወደፊት ስንጋባ ምንኖርበት ምናምን ብሎ ነው የሞላት። እና ያን ብር ትልክለት አለች። ያው ገዛ ሁኖ ያላት የግዛ የግዛ ምንም የምታውቀው ነገር የለም። ምክንያቱም ከሱ ምንም አንድ የምታውቀው ሰው የላትም ማለት እሱ ከሚነግዳት ውጪ ስለሱ ምንም አይነት መረጃው የላትም ማለት ነው። ከዛ ሌላ ቤስት ጓደኛዋን ታስተዋውቀዋለች፣ ሴት ጓደኛዋን እንግዲህ ነው ስለሱ ጥሩነት ሁሌ ታወራላታለች ለሴት ጓደኛዋ። ከዛ ይቺ ጓደኛዋ ደግሞ ያው ሴቶች ታውቃላችሁ፣ አንድ ጋ ስንሆን በተለይ አንድ ሰሞን በጣም ፍቅር ስንሆን የማናወራው ነገር የለም። የልጅነት ላይፋችንን እናውራለን። የትምህርት ቤት ላይፋችንን እናወራለን። ያለንን ገንዘብ እናወራለን። በቃ ምንም ምክንያቱም በተለይ አንድ ጋር ምሰሩ ከሆነ አንድ ቤት ከሆነ የምሰሩት ቀኑም ስለማይገፋ በቃ የማናወራው ምን ምንቶ ታሪክ የለንም፣ እንዳለ ግልብጥ የማድረግ አባዚ ያለብን ማለት ነው። እና እንግዲህ ያው ይችን ቤስት ጓደኛዋ ስለሆነች ያው እንግዲህ ማገባው ባለ ይሄ ነው ብላ ታስተዋውቃታለች። ይችን ጓደኛዋ ደግሞ ከሱ ጋር ማውራት ይጀምራሉ፣ የጓደኛ የጓደኛ በሚል ከዛ ከሱ ጋር ጭራሽ በጣም እያወሩ ሲመጡ ከዛ ምን ታደርጋለች? የጓደኛዋ ሚስጥር እንዳለ ትነግረዋለች ማለት ነው። እሷ ጓደኛ ብራ ባስተዋወቀቻት እሷ ደግሞ እስከ ዛሬች የጓደኛ ሚስጥር የብራ የነገረቻትን ነገር በሙሉ ለዛ ልጅ ትነግረዋለች። ከዚያኛው ደግሞ የችኛዋን ጥልት ያደርግና ከዚችኛዋ ጋር ፍቅር ይጀምራል ማለት ነው። ማለት እንደዚህ በፌስቡክ በቃ የችኛዋን ትተዋት ከጨዋታ ውጭ አድርገዋት ከዛችኛዋ ጋር ማውራት ይጀምራል ማለት ነው እና እኔ ሁለት እቺ ልጅ አሁን እኔ በእኔ በኩል ሁለት አይነት ስህተት ነው የሰራችው። አንደኛ የማታውቀው ሰው እንዴት ይፈቀራል? እኔኮ የሚገርመኝ እሺ ፍቅር ተፈጥሯዊ ነው፣ ሰው ሳያውቀው የሚይዘው ነገር ነው ይባል እሻ፣ ፍቅሪው አውሪው፣ ጣጣ የለም ምክንያቱም ያው ለጊዜው ልክ መስሎ ሊታያችሁ ስለሚችል። ገንዘብ መላክን ምን አመጣው? ሁለት መቶ ሀምሳ ሺህ ብር ለማታውቀው ሰው ቤተሰቡን አታውቅ፣ ጓደኛውን እህት ወንድሞቹን አታውቅ፣ እንዴት ነው 250 ሺህ ብር ያክል ለማታቀው ወንድ የሰጠችው ፈጣሪ ይወቀው ማለት ነው። ማለት እንዴት ምን አስነክቷት ነው? ወይንም በአካል ቢሆን የሆነ ነገር አስነክቷት ነው ትላላችሁ። እሷ ያለችው አረብ ሀገር፣ እሱ ያለው እዛ ድንበር ላይ እንዲህ ምን አይነት ምላስ ቢኖረው እንዴት ቢያሰምጣት ነው ይሄን ያክል ብር የላከችለት? እኔ ይቅርታ አድርጉልኝ፣ እስከ ዛሬ ያሳዝኑኝ ነበር። እንደዚህ በሚያደርጉ እህቶች ምንም አይነት እዝነት የለኝም። የለኝም የምር እጇን ጠምዝዞ አልወሰደባት። መሳሪያ ደቅኖ አስፈራርቶ አልወሰደባት። የአፈዛ ደንግዛ አድርጎ አልወሰደባት። ራሷ የምትሆነው ስታጣ ቀብጣ የሰጠችው ገንዘብ ነው። ስለዚህ እኔ እሷን በሆን ጥፋቴ ነው ብዬ ጸጥላለሁ እንጂ ሀቢባ ድረስ ራሱ ሄጄ እንዲሆንኩ ብዬ አላወራም እንዴ። ሰው እኮ ለሰው የሚያወራው አንደኛ ሰው እንዲማርበት ነው። ሁለተኛ ደግሞ በቃ ቁም ነገር ሲሰራ ነው እንጂ አማረብኝ ብላችሁ የሚያሳየው ነው። ከእናንተ የማይጠበቅ ነገር እያደረጋችሁ እንደ ጀግና ነገር ሚዲያ ላይ እንዲሁ ባታወሩት ራሱ ነው የማስበው። ማለት እሺ አሁን እዚህ ጋር ሀቢባ ምን ታደርግ አታላት ቢሆን ባጭበርባሪ ሄ ልጅ ይከሰሳል ባጭበርባሪ ራሷን እች የሰጠችው እንግዲህ እሺ መስጠቷ ሳያንሳት ሴት ጓደኛዋን ከባሏ አስተዋወቀች። ዛሬ ጓደኛ ደግሞ ታውቃላችሁ። ጓደኛዋ ደግሞ ያው ከሀስ ከፌ ነግራት የነበረው ሚስጥር ሄዳ ዘረገፈችለት እና እሷን ከጨዋታ ውጭ አድርጎ እነሱ ላይፋቸውን ቀጠሉ ማለት ነው። ጓደኛዋ እና ጓደኛው አሰባችሁታል። አሁን ይች ልጅ እንግዲህ ብሬን አስመልሱ፣ እንደዚህ ሆንኩኝ፣ በራሴ ጓደኛ ተከደው ምናምና እያለች ስታለቅስ ነበረ። ይቅርታ አድርጉልኝ፣ እኔ አላሳዘነችኝም። ምክንያቱም ስንት የሚያሳዝን ሰው እኮ አለ አደል እንዴ። ብር ላኩልኝ ብሎ በኋላ ቢሆን የተወሰደባት፣ አዎ ተጭበርበራ ነው አስፈራርተዋት ቢሆን፣ አዎ። ግን በራሷ ሰዓት አውጥታ ሰጥታ፣ አሁን ደግሞ ብር የተወሰደ ምናምን ብለው ማለት ትክክል ነው ብዬ አላስብም። እንዴ ቤት ግዛ ቦታ ግዛ ብላ ልካ ሰጥታ፣ ድሮስ ማንም ቢሊላ ትፈልጋለች እንዴ ልላክልህ ተብሎ የሚል ሰው የለም። ስለዚህ ልጁ ተጠያቂ አይሆንም ማለት ነው። ልላክልህ ተባለ ሻለት ተላከለት። ራሷ ደግሞ ማንም ሳይላት ሴት ጓደኛዋን አምጥታ አንኪ ባሌን ተዋወቂ ብላ ሰጠቻት። እሱ ደግሞ ስለ እሷ ሲጠይቃት የነገረቻትን እስከዛሬ ያወሩትን ነገር በሙሉ ለሱ ነገረችው ማለት ነው። ስለዚህ ሴት ጓደኛ ጥፋት አለባት በርግጥ ምክንያቱም ቤስት ጓደኛ የብላ ብታስዋወቃት የእሷ ሚስጥር እንደዚህ አድርጋ እስከ ጥግ ድረስ መገልበጥ አልነበረባትም። አብሮ በልተዋል ጠጥተዋል። ከዛ ደግሞ እሷን ከጨዋታ ውጭ አድርጋ ከሱ ጋር መቀጠል አልነበረባትም። ብዙ ብዙ ነገር። ግን ለዚህ ሁሉ ታሪክ ዋና ተጠያቂ ራሷ የታሪኩ ባለቤት ወይንም ብር ተበላሁ ያለችው ልጅ ችግር ነው ማለት ነው። እንዲህ ዓላማችሁን ወቅ ውስጥ እንጂ ምንድን ነው አረብ ሀገር ስትመቱ የምትቀየሩት ነገር እንዴ ሲቀጥል ዓላማ ይኖራችሁ ማለት አንድ ሰው አረብ ሀገር ሲሄድ ለስንት ዓመት ነው የመጣሁት ብዙዎቻችን ለሁለት አመት ብለን መጥተን ነው እዚህ የቀረ ነው አይደል እንዴ ግን እሽ ለሁለት አመት መጥተን አራት ዓመት ከደረግ ነው ቢያንስ የአራት አመት ብር እጃችን ላይ ሊኖር ይገባል ማለት ነው እንጂ እኮ እዚህ ጋ እኔ ማለት እድሜያችሁ ይቀጥላል። አመት ስትቀጥሉ ብሩ ካልቀጠለ ለማንም እየበተናችሁ መሄጃችሁ ሲደርስ ከዛ እናንተ በሽተኛ ትሆኑና ተለምኖ አገር ለመግቢያ ራሱ በልመና ነው፣ በልመና ብር ይሆናል ማለት ነው። እንዲያስቡ እንጂ እንዲ ዘላለም እኮ ስደት ላይ አትኖሩም እኮ። እናንተ እኮ ማዳን ቤት የምትኖሩት ራሱ እኮ ጤነኛ እስከሆናችሁ ድረስ እኮ ነው። እንዴ እስኪ ሁለት ቀን አመመኝ ብለሽ ታኝ ማለት ነው በላይሽ ነው። ሌላ ሰራተኛ በላይሽ ላይ ታመጣለች ማለት ነው። ስለዚህ አይደለም ማረብ አገር ቤት ሄደሽ ባዶ እጅሽን ከገባሽ ራሱ ማንም እንደማይወድሽ ማወቅ አለብሽ። ሆይ ሆይ የሚሉሽ ለአንድ ሳምንት ነው። ከዛ ምንም እንደማይወጣ ሲያውቁ ተመልሰሽ አትሄጂም፣ እንዴት ትባያለሽ ማለት ነው። ስለዚህ ለራሳችሁ ወቁበት። ገንዘብ በሀያ ዓመት ልብ በአርባ ዓመት ነው የሚገኘው ይባላል። ይሄ ነገርማ እውነት ነው። አሁን አሁን እኔ እራሱ እያስማማኝ ነው ማለት አሁን ብዙ ኢትዮጵያውያኖች በተለይ አሁን ስደት ላይ የምትመጡት የአስራ ዘጠኝ ዓመት የአስራ ሰባት ዓመት የአስራ ስምንት ዓመት ያው እድሜም እየሸወዱ እንደዛ ነው የሚመጡት ምን ዋጋ አለው? ብዙዎቻቸው አስራ አምስት ዓመት አስራ ሰባት ዓመት አስር ዓመት ምናምን ነው አረብ ሀገር። ምን አላቸው ስትላቸው ግን ምንም ነገር የለኝም ብቻ ጤና እንደ ጤና ሽምኮ ነገ ማለት ነው። በራሱ ሰዓት እያለቀ ነው የሚሄደው እንዴ አንዳንድ ሰው አለ፣ ዋናው ጤና፣ ሰርቼ አገኘዋለሁ። ኖ ሰርተሽ አታገኘውም። በወጣትነትሽ ሰርተሽ ያላገኘሽው ብር በእርጅናሽ ከየትም አታመጪው። ወጣትነት ማለት ተሯሩጠሽ፣ ምንም ሰርተሽ ገንዘብ ታመጫለሽ። ማንኛውም ቦታ ብትቀጠሪ፣ ያንን ስራ የመወጣት ብቃት አለሽ። ግን አንቺ ሙያው ራሱ ቢኖርሽ፣ ሰውነትሽ እየገዘፈ እያረጀሽ በመጣሽ ቁጥር ከአንቺ የተሻሉትን ቀልጣፋ ብለው ሌሎቹ ነው የሚቀጥሩት ማለት ነው። ገብቶሻል። ሲቀጥል አንቺ ደግሞ ዘላለምሽን ሰው ቤት ሰራተኛ ሆነሽ አትቀጥም፣ ትመጫለሽ። ኮንትራት ነው። ኮንትራትሽን በአግባበት ትሰሪያለሽ። ምንም አይነብር ሳታባከኝ ሰርተሽ የሰራሽባትን ይዘሽ ሄደሽ ሀገርሽ ላይ ላይፍሽን ትኖሪያለሽ ማለት ነው። መነገር ነው ፍላጎትሽ፣ ትነግጃለሽ። መስራት ነው ትሰሪያለሽ። እንደዛ አድርጋችሁ ግቡ። ሲቀጥል ደግሞ አረብ ሀገር ስትመጡ የመጀመሪያ መስፈርታችሁ ቤት መስራት ይሆን። ቤት መስራት ለምዶ ታውቃላችሁ። አሁን ኢትዮጵያ ላይ ምንም ነገር ባይኖራችሁ ቤት ካላችሁ፣ ዋናው ነገር ቤት ነው። ነገር ግን አንቺ እዚህ ጋ ብርሽን ይዘሽ ይዘሽ ትገቢያለሽ። ከዛ ተከራይተሽ ነው ምትኖሪው ማለት ነው። ከዛስ በኪራይ ቤት ቴሌቪዥኑ ይገዛል፣ ሶፋው ይገዛል፣ አልጋው ይገዛል። ከዛ እናቴ አከረሽ በወር በወር ደግሞ ስጨምርብሽ የቤት ኪራይ ስጨምርብሽ፣ አንቺ ደግሞ እቃሽን እያንከራተት ከአንዱ ቤት አንዱ ቤት ታዞሪያለሽ ማለት ነው። ከዛ ያው አልጋሽን ምኑም በየቃኑ ሲፈታ እና ሲገጠም እሱ የተበላሽ የቤት እቃሽ ይመጣል። በዛ ላይ መንከራተቱ ይቀጥላል ማለት ነው። ገብቶሻል። ባይተዋር ትሆኛለሽ በሀገርች ላይ ቤት ከሌለሽ ማለት በጣም ከባድ ነገር ነው። ስለዚህ ቦታ ግዙ፣ ቤት ግዙ። በቃ አንድኛ። እንደው አልፈልግም ብለሽ ስትይጅ እንኳን ልሸጠው ብትይ እጥፍ አትርፈሽ ተሸጨዋለሽ። ገብተሻል። እና ለአካራዊ ብትይ ያንን ቤት አካራይተሽ አንቺ ሌላ ቦታ መኖር ትፈልጊያለሽ ትችያለሽ። ምፈልገው አገር የግድ እዛ ጋር ሰራሽ ማለት እዛ ጋር ትኖሪያለሽ ማለት አይደለም። እና ራሳችሁን እስኪ እንትን በለው ማለት ካለፈው በኋላ ከሚቆጫችሁ፣ ከቁጭት እኮ ምንም አይመጣም። ቁጭት ማለት ጻጻት ማለት በሽተኛ ነው የሚያደርጋችሁ። ጨጓራችሁ ይታመማል። ያለ እድሜያችሁ ታረጃላችሁ። ፊታችሁ ማዳት ያወጣል። ሁሌ በቃ እንዲህ ባደረግኩት ኖሮ ምን ነው እንዲህ ባደርገው ኖሮ። ብዙ ልጆች አሉ አረብ ሀገር ኖሮ ምንም ሳይጠቀሙበት ገብተው ኢትዮጵያ ከገቡ በኋላ ግን የካርድ አስር ብር ሲቸግራቸው፣ የጸጉር ቅባት ሲቸግራቸው ወይኔ አረብ ሀገር እኮ ያለሁት አንድ ልብስ እኮ ከሸ እንምጠልበው ይሄን ያክል ብር እኮ ነው ብለው በጣም የሚጸጸቱ ልጆች አሉ። ገብቷቸዋል የዛን ሀገር እዚ የምገዙት እቃ በዚህ ሀገር ብር ነው አደለ? ለምሳሌ አስር ብር ስትባሉ ኖርማል ነው። አሁን እዚህ ባህሬን አስር ብር ማለት ኖርማል ነች። ኢትዮጵያ ግን አስር ብር ሲመነዘር በጣም ውድ ብር ነው ማለት ነው። እና እዚህ ተጫወትበት እንደ ቀልድ ራሱ። እዛ ስንገባ አንደኛ እጃችን ቶሎ ስራ ማንጀምር ከሆነ ለእጃችን ብር የለንም። ገብቷቸዋል። እጃችን ላይ ብር ስለማይኖር ያለችንን ብቻ እያወጣን ስለምንጠቀም በጣም እንትን ይለናል። ታውቃላችሁ፣ ደግሞ ብር በደንብ የለመደ ሰው ሲያጣ ብስማ ይባላል እኮ አይደል? አግኝቶ ከማጣት አጥቶ ሲያገኝ ይሻላል አንድ ሰው። ስለዚህ የሆነ ሰው ብዙ ነገር አይቶ ለምንም ሲቸግራችሁ፣ በጣም ነው የምትቸገሩት፣ የሚሰማችሁ ውስጣችሁ በጣም ነው የሚቆስለው ማለት ነው። ስለዛ እወቁበት እህቶች፣ እወቁበት። ለምን እንደመጣን ማወቅ አለብን እንዴ። አንዳንድ ችሁም አላችሁ ማለት ኮንትራት ቤት እየሰራችሁ ወይ ፍቃድ አትወጡ ውጭ የሚሰሩት ስሽ ለዓመት ባለ ይገናኛሉ፣ ሰርግ ይገናኛሉ፣ የሆነ ፕሮግራም ካለ ምናምን ይገናኛሉ። ኮንትራት ቤት ማዳም ውስጥ ማዳም ቤት እየተቀመጥሽ የትም ሳትሄጂ ግን ሀበሻ ቀሚስ አይቀርሽ። ምን አይቀርሽ? ምን አይቀርሽ? ሰው ቆይ፣ ሀበሻ ቀሚስ ሁን። ለፎቶ እኮ ነው የምትገዙት፣ ብዙዎቻችሁ ማለት ነው። ለፎቶ ምክንያቱም እሺ እነዛስ የሚወጡት እንዳልኳቸው ብዙ ፕሮግራም ሊኖራቸው ይችላል። ማዳም ቤት ሆነሽ አበሻ ቀሚሱን ኢትዮጵያ ሄደሽ ነው እኮ የምትለብሽው አንቺ። በውጭ ምንዛሬ ከኢትዮጵያ አስመጥተሽ እዚህ ገዝተሽው፣ እዚህ ሀምሳ እና ስልሳ ሺህ ብር የገዛሽው አበሻ ቀሚስ ኢትዮጵያ ግን አስራ ምናምን ሺህ ብር ታገኘዋለሽ። አስራ አምስት ሺህ ብር ሽሮ ሜዳ ሄደሽ ሽሮ ሜዳ ሄደሽ አማርጠሽ መርጠሽ በፈለግሽው በቁመትሽ በልክሽ ትገዣለሽ። እዚህ ግን ወያቶጭ በሻንጣ ውስጥ ለማስቀመጥ ደግሞ ሻንጣ ውስጥ እቃ እየገዛች የምታስቀምጡ በጣም ብዙ ሰዎች አላቸው ማለት ነው። አንቺ መቼ እንደምትሳፈር አታውቂውም፣ ግን በቃ አንዳንድ እያልሽ ስገዥ ስገዥ ስገዥ ቤትሽ ወይም ክላስሽ እቃ በቃ ይሆናል። ከዛ ያ ሁሉ እቃ በሻንጣ ታሽጎ ይቀመጣል። ከዛ ብል ይበለዋል። ገብቷቸዋል አይደል? የሆነ ቶሎ የሚቆራረጥ አይነት ልብስ ነው የሚሆነው፣ ምክንያቱም ሶስት ዓመት አራት አመት በሻንጣ ተቀምጠው እንዴት ነው የማይበላሸው? አንዳንድ ሰዎች ስለለበሳችሁት ብቻ ልብስ የሚያልቅ ይመስላችኋል፣ ግን አይደለም። ስለለበሳችሁት ብቻ አይደለም። ምንም ሳይገለገል ቁጭ ካረጋችሁት ንትብ ነው የሚለው ማለት ነው። ሻንጣ ራሱ ቦርሳዎች ምናምን ልትሄዱ ስትሉ፣ በቃ ለቦርሳ ብላችሁ የምታስቡት ብር ካለ አስቀምጠት ብሩን። አንደኛ ምንዛሬውም አሪፍ ይሆናል። ለምሳሌ ዛሬ ላትሳፈሩ፣ የዛሬ ሶስት አመት እየገዛቸው ያስቀመጣችሁት ልብስ ዛሬ ላይ ልክ ወደ ኢትዮጵያ ልትሄዱ ስትሉ ኮተቱ ብዛቱ በቃ ከካርጎ ተርፎ ከሻንጣ ተርፎ በቃ ያሳዝናቸዋል። አጥሉት ገንዘብ ያወጣቸውበት ነው። አትወስዱት ኦቨር ይሆንባቸዋል። ስለዚህ ብሩን አስቀምጡት፣ በቃ ብሩን በቃ ሻንጣ ነው የምትፈልጊው። ይሄ ለሻንጣ የማይነካ ብር፣ ከዛ የሆነ ነገር መግዛት ትፈልጊ፣ ጽፈሽ ይሄ ለዚህ ይሄ ለዚህ መግዛት የምትፈልጊያቸውን ጽፈሽ ጽፈሽ ትይዣለች በወረቀት ከዛም ሜጃር ሲደርስ ማዳመሽን ሱቁ ሰጂን ብለሽ መግዛት የምትፈልጊያቸውን ነገሮች ገዝታች ትመጫለሽ። ብር እጅሽ ላይ ካለ መቼም ምንም መግዛት ትችላለሽ። ግን የዛሬ ዓመት ሶስት ዓመት የገዛሽውን ልብስ ዛሬ ላይ እሱ ነገር ፋሽን አልቆበት ሌላ ልብስ ስታይ ምን ትያለሽ? ወይ ይህን ባልገዛ ኮኖሮ ይህን ገዛ ነበር ትያለሽ ማለት ነው። ስለዚህ ብዙ አመት ስለሰራን ሳይሆን ብዙ ነገር ሳያለን ሳይሆን አያያዝ የሚባል ነገር አለ። አያያዝ እስካላወቃችሁበት ድረስ ለምን ሀያ ዓመት ሀያ አምስት ዓመት አረብ ሀገር አትቀመጡም? መቼም ለውጥ የለም፣ መቼም ለውጥ የለም። ሌላ ነገር ደግሞ የምንመሰላችሁ ኢትዮጵያ ያሉ ሰዎች አትምጡ ይሉናል። ብዙዎቹ በተለይ አሁን አሁን የገቡ ልጆች አሉ፣ ከቲክቶከርም ከዩቲዩበርም የገቡ ልጆች አሉ እና ሁሉም ቪዲዮ ሲሰሩ ምንድን ነው እንደው ባትመጡ ይሻላል። እንግዲህ እኔ ኢትዮጵያ ኑሮ እንደዚህ ነው እንደዚህ ነው እያላችሁ የሚያስፈራሯችሁ ሰዎች አሉ ነው። እንኳን ከአረብ ሀገር ገብታችሁ ህዛም ሆነው እየኖሩ ነው አደለ? ስለዚህ ማንንም አትስሙ በቃ። ለእሷ ህን ጊዜ ብሯን በተና ሊሆን ይችላል ገብታ ብሯን በተና በተና ሊሆን ይችላል ኑሮ ይመረራት። ስለዚህ አንቺ እሷ ማለት አደለሽ። በቃ ብርሽን ያዥ፣ ገብተሽ ለሆነ ነገር እንዳይቸግርሽ በደንብ ያዥ። ገብተሽ ደግሞ ሳገቢ በፊት ገብተሽ ምን መስራት እንዳለብሽን አስቤ ገብተሽ ልክ ወደ ስራ ትገቢያለሽ ማለት ነው። ወደ ስራ ከገባሽ ማለት ያለሽን ባንክ ያለሽን አትነኪም። ከወርወር ወር የምታገኙን ደሞዝሽን በእሱ ትንቀሳቀሻለሽ ማለት ነው። ስለዚህ አሰራር እስካልቻላችሁበት ድረስ አረብ ሀገር ረጅም ዓመት በመቀመጥ ለውጥ አይመጣም። የዛሬ ሁለት ዓመትም የኖሩት ቤት ይገዛሉ። የዛሬ ሀያ ዓመትም የኖሩት ቤት ነው ያላቸው። ስለዚህ ዓመት ስለቆየ ሌላ አውሮፕላን አገዙ። ገብታችኋል አይደለ? እንደውም በቆያችሁ ቁጥር ብር አትይዙ። ምክንያቱም በቃ ተስፋ ትቆርጣላችሁ። አላቅም እንዴት እንደሆነ። ለማንኛውም ለወንድ ብር አትላኩ። አይደለም በሶሻል ሚዲያ ላወቅሽው ቀርቶ ማለት ነው፣ ሀጥ የልጅሽ አባት ራሱ ቢሆን አንቺ አረብ ሀገር ሰርተሽ ለሱ የመላክ ግዴታ የለብሽም አባት እስከሆነ ድረስ የቤቱ ራስ እስከሆነ ድረስ ልጁን ቀጥ ሰጠለጥ አድርጎ ማሳደግ የእሱ ድርሻ ነው። እና አባት የሚባለው ለምንድን ነው? አንቺ አምጠች ስለወለች ነው አይደል? እናት የተባልሽው አባት ደግሞ በስሙ የሚጠራው ለምንድን ነው? ስለሚያሳድግ ነው። ገብተሻል አደለ? የሴት ድርሻ አምጦ መውለድ ነው። የእሱ ደግሞ ማሳደግ፣ ማስተማር፣ ማብላት ማጠጣትና ፍላጎቶቹን ማሟላት ነው። ሲቀጥል ደግሞ የአባትነት አባት ለመሆን የማይችል ወንድ ራሱ ባታገቡ ደስ ነው የሚለኝ ማለት ነው። እንዴ ገና ሲያገባሽ ሽማግሌ እኮ ሲልክ፣ አይ ወርቅ የጣት ወርቅ ከምገዛልሽ ዝም ብለን አግቢኝና ለጣት ቀለበት የምናወጣው ብሩ ለአንዳንድ ነገር ይሆነናል ብሎ የሚያሳምንሽ ወንድ አለ። የጣት ቀለበት መግዛት ያቃተውን ወንድ እንዴት ነው ነገ ለኔ እና ለልጆች ይሆናል ብለሽ የምታስቢው ገብቶሻል። ባል ስትመርጪ አንቺን የሚወድሽ የሚንከባከብሽን ብቻ አይደለም። ይሄ ባል ይሄ ባል ለልጆቼ ጥሩ አባት ይሆናል ወይ ልጆቹ ብወልድ ተንከባክቦ ማሳደግ ይችላሉ የሚለውን ነገርም ማሰብ አለብሽ። ገብቶሻል አደለ? እንጂ አንቺን እያከክሽ ኖረሽ ልጆችሽን በአንቺ መንገድ እንዲያልፉ ልትፈቅድላቸው አይገባም። ልጅሽም ልክ አስራ ሰባት ዓመት ሲሞላት ፓስፖርት ታውጥታ እንደ አንቺ ስደት ትመጣልሻለች ማለት ነው። ስለዚህ ኃላፊነት የሚሰማው ቤተሰብ ተቋም እንደሆነ አምኖ ለቤተሰቡ ራሱን ጊዜውን ሰጥቶ የሚኖር ባል መምረጥ አለብሽ እንጂ እዚህ ጋ ጸጉሩን እየፈረዘ ሱሪውን ዝቅ አድርጎ አራዳ አራዳ ወይንም ደግሞ ምርጥ ምላስ ስላለው አንቺን የሚያሰምጥ ምላስ ስላለው በቃ ሄድጆ ድጆ አላፈቅረዋሉ ምናምን ብለሽ መግባት የለብሽም ምክንያቱም እንደዚህ አይነት ወንዶች መስራታዊ ድምፅ ይጀመር እየተሽለጨለጡ ራሳቸውን ጠብቀው ብቻ እየተብለጨለጩ መታየት ሰውን ማ ማለል እንጂ ስራቸው ይሄ ትዳሬ ቤቴ ቤቴ የሚሉ ወንዶች አይደሉም ዛሬ ወንዶች በጣም እንደምትቀየሙኝ አውቃለሁ ግን እውነትን እውነት ማለት ግድ ነው ማለት ነው ለማንኛውም እህቶቼ አንደኛ ዓላማችንን እንወቅ ሁለተኛ ስደት የመጣንበትን አላማ ካወቅን ደግሞ አንድ ለራሳችን ነው፣ ሁለት ለቤተሰብ ነው። ጠቅላላ ጠቅለል ሲደረግ ራሳችንን ለመለወጥ ነው። ራስን ለመለወጥ የመጣ ሰው ደግሞ አላማና ተልእኮውን መርሳት የለበትም። ገብቷቸዋል። እና አሁን አሁንም አዳዲስ የምትመጡ ልጆች አላችሁ። ብራችሁን ያዝ ያዝ አድርጋችሁ ቦታ ግዙ፣ ሁለት ሶስት ቦታ ግዙ። ከዛ ለሁለት ሶስት ቦታ ከገዛችሁ በኋላ ላይ ሁሉንም ቦታችሁን ትሸጡና አንድ ያለቀለት ተሰርቶ ያለቀለት ቤት ግዙ። እንደዛ ሲሆን ለእናንተ ይቀላቸዋል። ገብታቸዋል። ስለዚህ ቤት ይኖራችሁ፣ ከዛ ትንሽ መንቀሳቀሻ ካላችሁ ሀገራችሁ መግባት ነው። ምክንያቱም ለምን ቀን ስራ አሰሩም፣ ለምን ሌላ ነገር አሰሩም። ዞራችሁ መግቢያ ቤት ካላችሁ እንደ ማንኛውም ሰው መኖር ትችላላችሁ። ነገር ግን ቤት ሳይኖራችሁ ብር ይዛችሁ ከገባችሁ እንዳልኳችሁ በምግብ በውብ በምናምን ከዛ ደግሞ በቤት ክራይ ብራችሁ ሲያልቅ፣ ድጋሜ አግብታችሁ ወልዳችሁ እንኳን ተመልሳችሁ ስደት ትመጣላችሁ። ስለዚህ ለዛ ነው ሰው ዓላማ ሳይኖረው ይሰራል። ከዛ ዓላማ ሳይኖረው ይገባል። ገብቶም ደግሞ ተመልሶ ይመጣል። ከዛ ምን ይባላል? አይ አረብ ሀገርን የቀመሰ ሰውማ መቀመጫ የለውም ተመልሰው ይሄዳሉ እንባላለን ማለት ነው። ስለዚህ ስደት አንዴ ካየ ነው ብዙ ነገር እንማርበታለን። ሁለት የሶስት የትዳ መላልሰን መምጣት የለብንም ብላቸዋለሁ ጓደኞቼ። የዛሬው መልእክቴ ይህን ይመስላል። ገንዘባችሁን ለማንም አትላኩ።